እንደ ኢትዮጵያ አቆጣጠር በ2026 በአፍሪካ ቀዳሚ የወርቅ አምራች የሚያደርጋትን ፕሮጀክት ትጀምራለች። ይህን በሲምሰን በተሰራው ሲል ላይ እንመለከተዋለን። የሲምሰን ቤተሰቦች በቤታቸው ተሰብስበው ዜና እየተመለከቱ ነው። ኬንት ክሮክማንም በሰበር ዜና ኢትዮጵያ በ2026 በአፍሪካ ቀዳሚ የወርቅ አምራች የሚያደርጋትን ፕሮጀክት በቤንሻንጉል ጉምዝ የኩርሙክ ወርቅ ማዕድንን አስመረቀች ሲል ይዘግባል። ባለሙያዎችም ኢትዮጵያ በአፍሪካ ቀዳሚ የወርቅ አምራች እንደምትሆን ይተነብያሉ። ሆሜር የተደበቀው የኢትዮጵያ የተፈጥሮ ማዕድን ቀስ በቀስ እየወጣ ነው ሲል ይደመጣል። ማርጅም ሆሜር ይህ ስለ ወርቅ ብቻ ሳይሆን ይህ ስለ አገሪቱ የወደፊት ጣፋንታ ነው ስትል ትናገራለች። ሊዛም ኢትዮጵያ የዓለም አቀፍ ማዕድን ማዕከል ልትሆን ነው፣ ግን ሕዝቡን ይጠቅማል ወይስ ኮርፖሬሽኖችን ብቻ ስትል ትጠይቃለች። ቤተሰቡ በወርቅ የተሞላች ኢትዮጵያን፣ ትላልቅ የወርቅ ሐውልቶችን፣ ወርቅ የሚያመርቱ ፋብሪካዎችን እና ግዙፍ የወርቅ አቦሌጅን ሲያጓጉዙ በአይነ ሕሊናቸው ይመለከታሉ። ማርጅም የወደፊቷ ኢትዮጵያ የወርቅ ይል ማመንጫ ማለት እድገት፣ ሀብትና አዲስ ዓለም አቀፍ ተጽዕኖ ማለት ነው። እስቲ አስቡት ልጆቼ፣ ሀብት ንጹ ኢንዱስትሪዎች ማበልጸግ ነው ስትል ስለ ልጆች የወደፊት ጣፋንታ ለማወቅ በሀሳብ ትዋጣለች። የሆሜር ሀሳብም ኢትዮጵያ አዲሱ ቤተመንግስት ወደ ግዙፍ የወርቅ ከተማነት ሲቀየር ያሳያል። የወርቅ መኪናዎች፣ የወርቅ ሳህኖችና ወርቃማ እይታዎች። ባርትም እኔ የስፕሪንግ ፊልድ ንጉስ ነኝ ሲል ይቀልዳል። ኬንት ፕሮክማንም ሲያጠቃልል ቤተሰቡ ዜናውን መለስ ስብሎ ይመለከታል። በመጨረሻም እውነት ይሁን ወርቃማ ሕልም መጠበቅና ማየት አለብን። ወገኖቼ ተከታተሉ፣ ይህ ከስፕሪንግ ፊልድ ጀምሮ ትልቁ የወርቅ ጥድፊያ ሊሆኑ ይችላል ሲል ዜናውን ያጠቃልላል። ስለዚህ የሲምፕሰን ትዕይንት ምን ያስባሉ? ሀሳቡና አስተያየቱን ከሆነ መስጫው ሳጥን ላይ ያስቀምጡልን። አዲስ ከሆኑ እንደዚህ አይነት ይዘት ያላቸው እና የሀገራችን የወደፊት ጣፋንት የሚያሳዩ ተጨማሪ ቪዲዮችን ለመመልከት የፕላስ ምልክቷ መጫኑን እንዳይረሱ።